ሩሲያ አሳስካ የወጋችን ነው ስትል ዩክሬን ከሰሰች። የሩሲያ ኃይሎች የውጊያ እንቅስቃሴ በከፍተኛ ሁኔታ ጨመሩ። የሩሲያ ዩክሬን መተላለቅ እንደቀጠለ ነው። የነገው ታሪክ የሚጻፈው ዛሬ ነው። ዛሬ ዓለም እጅግ ታላቅ ታሪክ እየተከናወነበት ነው፣ ታሪክ እየተጻፈበት ነው። የታሪክ ተንሻፎ አይጻፍም፣ አይካድም። ምክንያቱም እድሜ ለቴክኖሎጂ ከምስል እስከ ቪዲዮ ሁሉም ነገር ተቀርጾ እየተያዘ ነው። ምን ምን አለ፣ ማን ምን አይነት ግብ ሰራ፣ ወደፊት አያከራክርም። ዓለም ታላቅ ለውጥ ማበላይነት ለውጡ ያናወጠው የወለደው ግጭት ዩክሬን ላይ ጦር አፈንድቶ እየተፋለመ ነው። ይህን ጦርነት በድል ያጠናቀቀ የወደፊቷን ዓለም ይመራል፣ ሀያል ሆኖ ይቀጥላል፣ ወይ ደግሞ ይወድቃል። እናም ሩሲያ ይህን ጦርነት በድርድር ስትቋጨው በእሷ የበላይነት እንዲጠናቀቅ እየሰራች ነው። ዘለንስኪ ፑቲን ሸውዶናል ብለዋል። በዚህ በኩል አሜሪካና ዩክሬን ታሪካዊ ስምምነት ፈጽመዋል። በትንታኔ እንመለከቷለን። አብራችሁን ቆዩ። የሩሲያ ዩክሬን ጦርነት ቀጥሏል። ሩሲያ ግንባር ላይ የምትሰራው ኦፕሬሽን አብዛኛው አይነገርም እንጂ የሰው ልጅ እያለቀ ነው። ምዕራባውያኑ ሚዲያዎች የሚዘግቡት ይህን እልቂት ሳይሆን በሩሲያ ላይ ስለሚጥሉት ማዕቀብ ብቻ ሆኗል። ሩሲያ በበኩላ ግንባር ላይ መራራ ሆናለች። በደቡብ ዩክሬን፣ በሰሜንና በምስራቅ የዩክሬን ቦታዎች ላይ ከፍተኛ እልቂት እያደረሰች ነው። በዚህም ዘለንስኪ ፑቲን ሸውዶናል፣ ጦርነቱን የማቆም ሀሳብ የለውም፣ በዩክሬን ምድር እየደረሰ ያለው እልቂት እንደቀጠለ ነው ሲሉም ተናግሯል። እንደሚታወቀው ዩክሬንን እዚህ አስከፊ ጦርነት ውስጥ የዘፈቋት የምዕራቡ ዓለም ሀያላን ሀገራት ናቸው። ይህች ዓለም የጉልበተኞች ናት። ሀያላኑ ለጥቅማቸው ጦርነትን ይፈለፍላሉ። ምክንያቱም እኩልነት አይፈልጉም። ድሃና ሀብታም፣ ረጂና ተረጂ፣ ከሳሽና ተከሳሽ እንዲኖር ይፈልጋሉ። ጦርነቶችን ይነድፋሉ፣ ያስኬዳሉ። በውጤቱ ራሳቸውን ያበለጽጋሉ። ይህንም በአሜሪካ በሚገኙ የጦር መሳሪያ ሽያጭ መመልከት በቂ ነው። የሩሲያ ዩክሬን ጦርነት ከተጀመረ በኋላ የመሳሪያ ሽያጫቸው በከፍተኛ ደረጃ ጨምሮ ቢሊዮን ዶላሮችን አፍሰዋል። ሩሲያ ዩክሬን ውስጥ የምታደርገውን ይህንን እልህ አስጨራሽ ጦርነት ቀጥላበታለች። የሩሲያው ፕሬዚዳንት ቭላድሚር ፑቲን የሩሲያን የ80ኛ ዓመት የድል ባህልን በማስመልከት ከሚያዝያ 30 ጀምሮ እስከ ግንቦት 3 ቀን 2017 ዓም የሚቆይ የሶስት ቀናት የተናጠል ተኩስ አቁም ማወጃቸው ይታወሳል። ፕሬዚዳንቱ የዩክሬን መንግስትም ተመሳሳይ እርምጃ እንዲወስድ ጥሪ ማቅረባቸው ሲኔን ዘግቧል። ዩክሬን ተኩስ አቁምን የምትጥስ ከሆነ የሩ የሩሲያ ጦር ኃይሎች በቂና ተገቢ ምላሽ እንደሚሰጡ ፑቲን አስጠንቅቀዋል። ከክሬምሊን የወጣ መረጃ እንደሚያመለክተው የተኩስ አቁም የሚደረገው የሰብአዊ ስራዎችን ለማገዝና ሩሲያ በናዚ ጀርመን ላይ የተቀዳጀችውን ድል 80ኛ ዓመት መታሰቢያን ምክንያት በማድረግ ነው። ታዲያ ከዩክሬን በኩል እየተሰማ ያለው ነገር ጦርነቱን አለመቆሙን እና የሰባለሰዓቱ የተኩስ አቋም አዋጅ ትርጉም የለሽ መሆኑን የሚያንጸባርቅ ሆኗል። የዩክሬን ባለሥልጣናት ጦርነቱ እንዲቆም ከተፈለገ ሩሲያ የተኩስ አቁሙን ለ30 ቀናት ማራዘም ይኖርባታል ተናግረዋል አሊያ ግን ሁሉም ነገር ውሸት ነው ሩሲያ እያታለለች ነው ሲሉም እየተናገሩ ነው ሩሲያ የ72 ሰዓት የተኩስ አቁም ስታውጅ የዩክሬን የውጭ ጉዳይ ሚኒስቴር አንድሪያ ሲቢሃ በምላሹ ቢያንስ ለ30 ቀናት የሚቆይ አስቸኳይ የተኩስ አቁም እንዲደረግ ጠይቋል በሁለቱ አገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናክሯል ክሬምሊን የፋሲካ በዓልን በማስመልከት ለ30 ዓመታት እየዘለቀ የተኩስ አቁም እንደሚደረግ ገልጾ የነበረ ቢሆንም በደቂቃዎች ውስጥ ግጭቱ በመቀጠሉ ሳይሳካ ቀርቷል። በዩክሬን የተኩስ አቁም ለማድረግ ከ20 ጊዜ በላይ ሙከራ የተደረገ ቢሆንም አንዳንዶቹ በደቂቃ ውስጥ በመፍረሳቸው ሁሉም ውጤታማ ሳይሆኑ ቀርቷል። በቅርቡ የፋሲካ በዓል ምክንያት በማድረግ ይፋ የተደረገው የተኩስ አቁም ውጊያ እንዲቀንስ ያደረገ ቢሆንም ውጊያ ባለመቆሙ ላለመሳካቱ ሁሉም ወገኖች እርስ በርሳቸው ይካሰሳሉ። ክሬምሊን ሰኞ እለት በወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስኗል ብሏል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳዩን እርምጃ መውሰድ እንዳለባት ታምናለች ብሏል። በዩክሬን በኩል የተኩስ አቁሙን ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል ያስጠነቅቃል። ሩሲያ አሁንም የዩክሬን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፍ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁ መሆኗን ትገልጻለች። በዚህ በኩል የአውሮፓ ህብረት የትራምፕ አስተዳደር የሰላም ንግግሮችን ትቶ ከሞስኮ ጋር መቀራረብ ከፈለገ በሩሲያ ላይ የሚጣል የኢኮኖሚ ማዕቀብ እንዴት እንደሚቀጥል ፕላን ቢ በማዘጋጀት ላይ መሆኑ ታውቋል። የሩሲያ ወታደሮች ከዩክሬን ተጠራርገው መውጣት አለባቸው አሊያ ግን ድርድሩ ውጤታማ አይሆንም ሲሉ ተናግሯል። ዩክሬን በሚሳኤል ወጀብ እየተናወጠች ነው። ለአመታት የጦር አውድማ የሆነችው ዩክሬን አሁን ላይ በፍርስራሿ ክምር ተውጣለች። ከሩሲያ ጦር በሚወነጨፉ እሳታፊ የጦር መሳሪያዎች ተደጋግማ ነዳለች። በዩክሬን ምድር የሚገኙ ህይወት ያላቸውና ጉዝ አካላት በሙሉ የእሳት ቋያ እየወረደባቸው ነው። አሁን ላይ የዩክሬን ዜጎች ህይወት በሩሲያ ወታደሮች እጅ የተመሰረተ ነው። ሲሻቸው እሳቱን ማዝነብ ሲሻቸው ምረት መስጠት ይችላሉ። ዩክሬን እውነተኛዋ ሲኦል ሆናለች። የሰው ልጅ በራሱ ስልጣኔ የራሱን ገነት ብቻ ሳይሆን የራሱን ሲኦል መፍጠር እንደሚችል ያረጋገጠባት ሜዳ ሆናለች። ወደ ውጊያው የገባ ወታደር በፍጹም በህይወት አይወጣም። እረፍት ብሎ ነገር የለም። ይገባል፣ ህይወቱ እስክታልፍ ወይም ጦርነቱ እስኪቆም ድረስ ይዋጋል። መረጃ አይወጣም። የገባው ተዋጊ ሁሉ ያልቃል። ዩክሬን ማንም ባልጠበቀው ጌቶች በሚያውቁት ጊዜ ብቻ ማት ወርዶባታል። ዛሬ ማቱ አልወራላትም ሩሲያ ያለምንም ቅድመ ሁኔታ ከዩክሬን ጋር የሰላም ድርድር ለማድረግ ዝግጁ ናት ሲሉ ፕሬዚዳንት ቭላድሚር ፑቲን መናገራቸው እናስታውሳለን። ፑቲን ይህንን የገለጹት የፕሬዝዳንት ዶናልድ ትራምፕ ልዩ መልዕክተኛ ስቲቪትኮቭ አራተኛውን የሞስኮ ጉብኝት ካደረጉ በኋላ ነው። ቭላድሚር ፑቲን ከስቲቪትኮቭ ጋር ባደረጉት ውይይት የሩሲያ ወገን ያለምንም ቅድመ ሁኔታ ከዩክሬን ጋር የሚያደርገውን ድርድር ለመቀጠል ዝግጁ መሆኑን መግለጻቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለመገናኛ ብዙሃን ተናግሯል። ሩሲያ የሰላም ስምምነቱ ከዩክሬን እንጂ ከአሜሪካ ጋር መደረግ የለበትም አለች ሞስኮ። አሜሪካ የሰላም ስምምነቱ በቶሎ እንዲፈጸም ፍላጎት እንዳላት ትረዳለች፣ ነገር ግን የግጭቱ መነሻ ምክንያት እጅግ የተወሳሰበ በመሆኑ በአንድ ምሽት የሚፈታ አይደለም ሲሉ ቃል አቀባዩ ተናግሯል። አሜሪካ በሰላም ስምምነቱ ዙሪያ ምንም መሻሻል ከሌለ ጉዳዩን ማሸማገሏን እንደምትተው ማስጠንቀቋን ተከትሎ ክሬምሊን በሩሲያና በዩክሬን ጦርነት ዙሪያ የሰላም ስምምነት ከዋሽንግተን ይልቅ ከኬቭ ጋር ሊደረግ የሚገባው ነው ብሏል። የክሬምሊን ቃል አቀባይ ፔስኮቭ አሜሪካ የሰላም ስምምነቱን ለማደራደር የምታደርገውን ጥረት አገራቸውን እንደምታመሰግን ገልጸው የዋሽንግተንን ጥረት ስኬታማ እንደሚሆን ተስፋ አደርጋለሁ ብሏል። ፔስኮቭ የሩሲያ ፕሬዚዳንት ቭላድሚር ፑቲን በጉዳዩ ዙሪያ የሚቀርቡ ሀሳቦች ላይ ለመነጋገር ዝግጁ መሆናቸውንና አሜሪካ በዚህ ሂደት ፈጣን ውጤቶችን ማግኘት እንደምትፈልግም እንረዳለን ብሏል። በተመሳሳይ ጊዜ የዩክሬን ቀውስ መንስኤዎች በአንድ ጀንበር ለመፍታት በጣም ውስብስብ መሆናቸውን እንገነዘባለን። ከግምት ውስጥ መግባት ያለባቸው ብዙ ልዩነቶች አሉ ብሏል። ተቀባዩ የሰላም ስምምነቱ መጠናቀቅ ያለበት ከዩክሬን ጋር እንጂ ከአሜሪካ ጋር አይደለም ያሉት ፔስኮቭ በፑቲንና በአሜሪካ ፕሬዚዳንት ዶናልድ ትራምፕ መካከል አስፈላጊ ከሆነ ቀጥተኛ ግንኙነት መፍጠር እንደሚቻል ጠቁመዋል። ቃል አቀባዩ ፑቲን የሩሲያ እና የዩክሬን ጦርነት ለመፍታት ለፖለቲካዊና ዲፕሎማሲያዊ መንገዶች ክፍት መሆናቸውን ገልጿል። በጉዳዩ ላይ ግን ከኬቭ ምንም አይነት ምላሽ እየሰማን አይደለም ስለማለታቸው አናዶሉ ዘግቧል። ከሰዓታት በፊት በወጡ መረጃዎች ደግሞ ታሪካዊ ስምምነት መፈጸሙ ተነግሯል። አሜሪካ ታሪካዊ የተባለ የተሻለለትን የብርቅዬ ተፈጥሮ ማዕድናት ስምምነት ከዩክሬን ጋር መፈራረሟ ተገለጸ። ኬቭና ዋሽንግተን ወራትን ከተሻገረ ውይይት በኋላ በስተመጨረሻ አሜሪካ ከዩክሬን ብርቅዬ ማዕድናትን ማግኘት የምትችልበትን ፊርማ አኑረዋል። የዳግም ግንባታ ኢንቨስትመንት ድጋፍ በሚል ስያሜ ስር ሀገራቱ ፊርማቸውን ማኖራቸውን በጋዜጣዊ መግለጫው ተነስቷል። ስምምነቱ የሀገራትን የጋራ ተጠቃሚነትን፣ አቅምን ያጠነክራል፣ ለኬቭ ማገገም ወሳኝ ነውም ተብሎለታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የ500 ቢሊዮን ዶላር የሚያወጣ ማ አድን በካሳ መልክ ከዩክሬን እንደሚሹ ደጋግመው ሲገልጹ ከርመዋል። ባሳለፍነው ወርሃ የካቲት የስምምነቱ የተወሰነ ክፍል መካሄድ ተችሎም ነበር። የዩክሬኑ ፕሬዚዳንት ቭላዲሚር ዜለንስኪ ለስምምነቱ እውናዊነት ለበርካታ ጉዳዮች ወደ ነጩ ቤተ መንግስት ተጉዘው ያልጠበቁት አስደንጋጭ አቀባበልና ከትራምፕ ጋር ውዝግብ ውስጥ መግባታቸውን ተከትሎ ስምምነቱ ውድቅ ሆኖ ቆይቷል። ከወራት ውይይት ንግግር በኋላም ታዲያ ታሪካዊ ስምምነት ተፈጽሟል። ስምምነቱ አሜሪካን እንደ አልሙኒየም፣ ግራናይት ዘይትና የተፈጥሮ ጋዝ ሀብቶችን ከዩክሬን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 ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።